ዩቲ እንግዲህ በምስራቅ አፍሪካ ኢትዮጵያን እንግዲህ ራሷንም ስለስም ለማስጠራት እየተንቀሳቀሰች ነው። የመላው አድናቂዎችሽ ድጋፍ ያስፈልግሻል እንድታሸንፊ ተገናኘ ነው። ምስራቅ አፍሪካ ዋና ነው ችን አጭር መልዕክት ለሰይፉ ፋንታሁን እንድታደርሱልኝ እፈልጋለሁ። ከባድ ቁጣ እያስነሳ ይገኛል። የዩቲኒያስ ሰይፉ ሾው ላይ መቅረብ በአሁኑ ሰዓት ከባድ ቅሬታ እያስነሳ ይገኛል። በመጨረሻም ሰይፉ ሾው ላይ ከባድ ተቃውሞ ገጥመው የአዶናይ ደጋፊዎች ዝምታቸውን ሰበሩ። ትግራዋይ ስለሆነ ነው። እንደሚታወቀው በትናንትና ሁለት ታዋቂዋ ኮንቴንት ክሬተር የሆነችው ዩቲናስ በሰይፉ ሾው ላይ መቅረቧን ተከትሎ በከፍተኛ ነጥብ ልዩነት ሲመራ የነበረው አዶናይ ላይ ዩቲ መቃረቧ የሚታወቅ ሲሆን በዘር ሁለትም አዶናይን ያስለቅሰው የሰይፉን ድርጊት በመረጃ አስደግፌ ያሳያቸዋለሁ። መልሰን ማድረግ የምንችላቸው ነገሮች ሊኖሩ ይችላሉ። ሰዎችም ሊያግዞት ይችላሉ። የእኔ አባት እርሱ አሁን እውነትን ይዘው ነው እዚህ ጋር እንደው አንድ ሀሰት ነገር ተናገር ያለቅም እስከዛ ይሻልም። በመጨረሻ ከአዛውንት አባት ብር ወስዳል ተብሎ ከሰሞኑ ሲወራበት የነበረው ባለአደራው ከባድ መረጃ የወጣበት ይህንን ተከትሎም በርካቶች በአሁኑ ሰዓት ከመልእክተኛ ወይም ከባለአደራው ይህንን አንጠብቅም ሲሉ ሀሳባቸውን ገልጸዋል። ለመሆኑ ምንድን የተፈጠረው በጋራ እንቃኘዋለን። ወይ አንተ ወይ አባቶች ድሮ ምን አድርገው ነው አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ ስድስት ስልሳ ስድስት የሚባለውን አውሬ እያየሁት ነው። ሕፃን ሲበላ ያው አለው አውሬ ሆኖ ሕዝብ ሲበላ ያው አለው ሀገር ሲበላ ያው አለው ስድስት አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ፣ እያየ ነው፣ እያየ ነው፣ እያየ ነው። እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል፣ ተሸውዳችኋል። በመጨረሻም ለሀቅ በመቆም አለፍ ሲል ሐሰተኛ ነቢያቶችና ፓስተሮችን በማጋለጥ የሚታወቀው ፓስተር ቸሬ ከሰሞኑ በጋሻው ለተናገረው ንግግር ከባድ ያጸፋ መልስ በመስጠት አፉን አዘጋው። ታዲያ ከቅርብ ሰዓታቶች በፊት በወጣ መረጃ በጋሻው በአዲስ አበባ ፖሊስ መታሰሩ የተገለጸ ሲሆን ከዛስ ምን ተፈጠረ? እያገኘሁትን መረጃ አጋራችኋለሁ። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ፣ ቸሩ መድኃኒዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ያልተቻለ ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ ግለሰብ አለማችን ላይ እየወረዱ ካሉ ዱብዳዎችና ማህቶች ሁለት ማህት ወርዷል። አንደኛው የመሬ መንቀጥቀጥ እየወረደ ሲሆን፣ ሁለተኛ ይው የኑሮ ግሽፈት አው የኑሮ ውድነት የኑሮ ግሽፈት በፍጥሙ ሊደፋን ነው። ኦረዲ ወርዷል እናቴ። መውረዱ ሳያንስ አርፎ አልተቀመጠም። አንዴ ከፍ አንዴ ዝቅ፣ እኛም ከሱ ጋር አንዴ ከፍ አንዴ ዝቅ፣ አንዴ ከፍ አንዴ ዝቅ ኮሌታችን አለቀ እኮ። ይሄውላችሁ ይሄን የኑሮ ግሽፈትና አሁን ያለንበትን የድንገተኛ የመሬት መንቀጥቀጥ በጸሎት ካልሆነ ቦታውን አይቀመጥም። በርትተን ነው መጸለይ ያለብን። ኒማ የሆነ ሰዓት ጉልበቷን ብሏት በወጌሻም አይመለስም። እሙን ነው፣ ተፈጥሮ ነው። እዚህ በእግዜር ስራ ላይ አንገባም። እሱም ሆኖ ሳለ ግን እግዜርም ያለንን ነገር ደበቅ እንድናደርግ መብት ሰጥቶናል እኮ እንደ ግዴታ የምናስበው ነው። ልብስ ስትገዙ ለማሰሻ ከዚህ ጅጋ ተቆርጡታላችሁ። የጎረምሳይ መቀመጫ ፍንክት እኮ ነው የሚያክሉ ስለ እውነት ሰውነት ሳይሽ ጥሩ ሰውነሽ ነሽ፣ ቆንጆ ነሽ። እና ቆይ አንተም እንደሷ እንቁል ቢጥቢት ጣት በል፣ ረጋ በል። እየሰሩ አደል ደግ ነሽ፣ ምክር ትሰሚያለሽ። ይሄ እኮ ሸርሸርሸርሸር ወርወርወርወርወር ይደረግ። አንድ ትልቁ ማሰሮ እና ሶስት ጀበና ያወጣዋል እንዴ! አረ ተሞችን ባይኖር ግን በምን እንስቅ ነበር ወገን? የስርዓት አልበኞች አምባሳደር አድርገን ሾመኗል። ከዛሬ በኋላ ዛሬ ላይ ፋሽን አይሉት ራቁት መሄድ አንዳንዶቻችን የሚያደርጉት ጠፍቶባቸው ይኸው እንደምትመለከቱት ባል ብቻ ማየት ያለበትን ገላ ለሚዲያ በማውጣት ህዝብ ማስጎብኘት ጀምሯል። እንዲህ የምታደርጉ ሴቶች ግን በጤናችሁ ነው? የእናንተ እስከፋ፣ እኛ እንደሆነ ከዚህ በኋላ አናይም። ለማንኛውም ተሸፋፈኑ፣ አይጠቅማችሁም ምቶች

ከስንት የሚይዛት፣ ሶስት መኪና አለኝ፣ ቤቶች አሉኝ። አንተም ቢያልከ ያኔ ሁሉ እኮ ጥሩ ቦታ ደረሰ፣ እንባችሁ ደረሰ። አገባሽ አሁን አገባሁ አገባሽ፣ እና አሁን በምን ላግዝህ? እኔ ልረዳ ከጎን ልሆን ዝግጁ ነኝ፣ ችግር የለውም። ውሻ ትፈልጋላችሁ? የምን ውሻ? ውሻ እንደማለው ታውቃለህ። እሺ ድመት ድመት ልሁን፣ እናንተ ቤት ድመት ልሁን ያለው። አረ ወይኔ በእውነቱ ዓለም ግን እንዲህ አይነት ነገር ያጋጥማል፣ በወንድም በሴትም ያን የነጭ በነበርክ ሰዓት የፍቅር ጥያቄ ስታቀርብላት ወይም ስታቀርብለት የነበረው ሰው ኢግኖር ያደርጋችሁና በኋላ እናንተ በዛ እል ወይም ጠንክራችሁ ሰርታችሁ በሉት በላይፍ ሰክሰስ ታድርጉና በፊት ኢግኖር ያደረጋችሁን ሰው መንገድ ላይ ስታዩት ክላክስ አደራረጋችሁ ራሱ ይለያል።

ወክሎ አይደለም እየተወለደ በቃ ኢትዮጵያዊ ነኝ ብሎ የሚያስብ ልጅ ነው። ስለዚህ በዛ መንገድ ለምን አታስብም? እንግዲህ በርካቶቻችሁ እንደምታውቁት በትላንትና ዕለት ታዋቂዋ ሶሻል ሚዲያ ተጽዕኖ ፈጣሪ ዩቲናስ በሰይፉ ሾው ላይ መቅረቧን ተከትሎ በአሁኑ ሰዓት በርካቶች እየተነጋገሩበት ይገኛል። ገሚሶቹ ጉዳዩን ወደ ብሔር በመውሰድ አዶናይ ትግረዋይ ስለሆነ እና ሰይፉ እነሱን ስለሚጠላ ዩቲናስ እንድታሸንፍ ነው በትላንትና ዕለት አቅርቧት ፕሮሞሽን የሰራላት ሲሉ ቢደመጡም፣ ገሚሶቹ ደግሞ ዩቲናስ እና አዶናይ በጭራሽ አይገናኙም። ዩቲ ላለፉት አምስት ዓመታትና ከዚያም በላይ ብዙ ዋጋን ከፍላ እዚህ ደርሳለች። የምትሰራቸው ስራዎችም ኢትዮጵያን አልፎ በመላው ዓለም ላይ መነጋገር ሆኗል። የትወና ጥግ ናት፣ ሽልማቱም ይገባታል ሲሉ ይከራከራሉ። እንደኔ አዶናይም ዩቲም የራሳቸው የራሳቸውን ኳሊቲዎች አላቸው። እርግጥ ነው ትናንት በሰይፉ ሾው ላይ መቅረቧ እንደ አንድ ፕሮሞሽን ይቆጠራል። ያም ውድድሩ ፌር እንዳይሆን ሊያደርገው ይችላል። ማንንም የሚያስማማ ሲሆን፣ ቢቻል ግን ሁለቱም ተፎካካሪዎች በአንድ ላይ ቢያቅርባቸው ጥሩን የሚል አሰባለኝ። ዞሮ ዞሮ ለህዝቡ ምርጫውን እንተውለት። ወደ ዘር ወደ ፖለቲካ ትውሰዱ ትላለው። በዙሪያስ እናንተ ምን አሰባላችሁ? ኮሜንት ላይ ጻፉ።

እንግዲህ ከሰሞኑ አንድ በዕድሜ ገፋ ያሉ አባት ብሬን እንረዳለን በሚሉት በባለአደራውና መልዕክተኛው ተበላው ሲል በመውጣት በአሁኑ ሰዓት ጉዳዩ እጅግ በጣም መነጋገሪያ ሊሆን ችሏል። መልዕክተኛው ባለአደራው ማስተር አብነት በአገራችን በሀገራችን ኢትዮጵያ እርዳታ ለሚያስፈልጋቸው መድረስና በማገዝ የሚወዳደራቸው ማንም የለም። ስለ እርዳታ ስናውራ ሁለት ነገሮችን አብረው ተያይዞ ይነሳሉ። የመጀመሪያዎቹ የምርም ረጂ መስለው በካሜራ ፊት በመቅረብ ከጀርባ ግን ሌላ ገጸ ባህሪ ያላቸው የረዱትንም ሳይቀር ደምቆ የሚቀበሉ ሲሆን ሁለተኞቹ ደግሞ ሰው በያይ እርሱ እግዚአብሔር ይናል ብለው ታምኖ የተሰጣቸው መቅደሱ የተረኮ ሰው በሳት አንተ ምን አድርገህ ነው? እውነታውን አንድ አምላክ ያውቋል። ነገር ግን እኛ የሰው ልጆች ለፍርድ ባንቸኩልና የሚረዱ ልባቸው ሩሩ የሆኑ ሰዎችን ባናጠፋ፣ ባንሰብራቸው ላለው ምናልባትም የመልካም ነገር ጠላት የሆኑ አውሬው ሆን ብሎ ስማቸውን በማጥፋት ከዚህ በኋላ እንዳይሰሩ ሊያደርግ አስቡ ቢሆንስ ብቻ ግን ለመፍረድ አንቸኩል። አንተ ወይ አባቶች ድሮ ምን አድርገው ነው ጠበቃችሁ ከሆነ ተሳስታችኋል። እኔ ስድስት ስልሳ ስድስት የሚባለውን አውሬ እያየሁት ነው። ሕፃን ሲበላ እያዋለሁ፣ አውሬ ሆኖ ህዝብ ሲበላ እያዋለሁ፣ ሀገር ሲበላ እያዋለሁ። ስድስት አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየ ነው እያየ ነው እያየ ነው። እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። ሰሞኑ በኦሮሚያ ክልል አርሲ ላይ መሳሪያ ባልታጠቁ ንጹሃን ኦርቶዶክስ ያለ ነጣጥር አሳዛኝ ጥቃት ተሰንዝሮባቸው ሰው እየተባለን ሁሉ እንባ አራጭቷል። ታዲያ የሆኖ ሳለ ብቻ ለጉዳት የደረሰባቸውን ማጽናናት ማበርታት ሲገባ ነግበን የሚያውቀው ራሱንም ነብይ ስል የሚጠራው በጋሻው የአባቶቻችሁን የድሮ ግፍ እየተቀበላችሁ ነው ሲል የተናገረው ንግግር ከአንድ ክርስቶስን እከተላለሁ በቃሉም እኖራለሁ ከሚል ሰባኪ የማይጠበቅ መሆኑን በግልጽ አሳይቶናል። ታዲያ ይህንን ተከትሎም በርካቶች በጋሻውን በተናገረው ነገር እየተቆጡትና እየገሰጹ ሲሆን በዚህም ንግግሩ ለህግ እንዲቀርብ ህዝቡ ጥያቄ ማቅረቡን ተከትሎ ጉዳዩን በቅርበት ሲከታተል የነበረው የአዲስ አበባ ፖሊስ በጋሻውን አመሻሽ ላይ ማሰር ጥያቄዎችን ጠይቆት በመታወቂያ ፋስ ወጥተው ለፈተው ለቆታል። እንዲህ ያሉ ሴንሲቲቭ ነገሮችን ህግ እርምጃ ካልወሰድንባቸው ለስሙላ ብቻ አስሮ መልቀቅ በህዝቡ መካከል ቅራኔን ይፈጥራል ና ጉዳዩን በክትትል እንዲታይ ለማለት እወዳለሁ። እንደ ጴንጤ የሚያሳዝነኝ ፍጥሩ የለም ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ስነ ስርዓታችሁን ያዙ፣ የጠገባችሁ ጴንጢዎች ፓስተር ቸሬ ስለ ሁሉም ነገር እናመሰግናለን። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀርብኩላችሁ። በቀጣዩ ሌሎች አስተማሪ ቪዲዮዎች እንገናኛለን። ለለስ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁቶሎ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።